ወሬውን የሰማችው ከኢያሪኮውያን እኩል ነው። ነገር ግን ለእርሷ ወሬ ብቻ አልሆነም ልቧን የበረበረ ዜና ጭምር እንጂ። ይህ መንጋ በኤርትራ ባሕር በምድረ በዳ፣ በአሞራውያን፣ በባሳን ምድር ያደረገውን በዮርዳኖስም የተሠራውን ታምር ሲነግራት አንድ ነገር በልቧ ውስጥ ገብቶ ሕሊናዋን ያቃጠለው ጀመረ። ይህ መንጋ በማን ኃይል ነው የሚንቀሳቀሰው? ለዚህ ሴት የልብ ትርቷ ነበረ። ኢያሪኮን ለማጥፋት እንደማይሳነውም አወቀች። እናም የዚህን ኃይል ማንነት በልቧ ታምሰለስለው ነበረ። የኢያሪኮ ሰዎች በሰሙት ወሬ የመደናገጥ ስሜት የተሰማቸው አይመስሉ። ሁሉም በየገበያው፣ በየመንገዱ፣ በየቤቱ ያውቀዋል። የቁመታቸው መርዘም፣ የግንባራቸው ጥንካሬና የልባቸው ኩራት፣ ያንን የመሰለ የጦር ኃይል አሸንፎ፣ ያንን የመሰለ ግንብ ሰብሮ የትኛው ጠንካራ ጠላት ነው የሚደፍራቸው? ኢያሪኳውያን ወደ ጥንቱ ኑሯቸው ተመልሰዋል። የጭፈራ ቤቶቻቸው በዘይት መብራቶች ሌሊቱን በሙሉ ዛሬም ይጨፈርባቸዋል። የሴተኛ አዳሪ ቤቶች አሁንም ክፍት ሆነው ያስተናግዳሉ። የተሸለሙ ልጃገረዶች ዛሬም ባልታወቁ አፋኞች እየተወሰዱ ይደፈራሉ። የኃጢአት ጽዋቸው ሞልታ ልትፈስ ደርሳለች። ባሻገር ደግሞ እጅግ ብዙ መንጋ የዮርዳኖስን ወንዝ በደረቅ መሬት ተሻግሮ ወደፊት ይተማል። ድምፅ የለም፣ መለከት የለም፣ ጦርነት የለም። ጸጥ ረጭ ብሎ ወደፊት መትመም ብቻ። ያ የሕዝብ መንጋ የሦስት ቀን መንገድ ያህል ሲቀረው በዮርዳኖስ ሸለቋማ ሜዳ ላይ ከዳር ዳር ተነጠፈ። አይነቃነቅም ብቻ። ማታ ማታ በየድንኳኑ እሳት ቦግ ቦግ ሲል ይታያል። ኢያሪኮን ፊት ለፊት አደረገና መንጋው ከመጓዝ ታደገ። ይህ ሁሉ ለኢያሪኳውያን ግሩም ድንቅ ሆኖባቸዋል። ይሁን እንጂ ያ መንጋ ያችን የጨረቃ ከተማ ሰብሮ ድል ያደርጋል ብለው አሁንም ማሰብ ቀርቶ አልጠረጠሩም። አንዲት ነፍስ ግን በጭንቀት ላይ ነበረች። ወሬውን የሰማችው ከኢያሪኳውያን እኩል ነው። ነገር ግን ለእርሷ ወሬ ብቻ አልሆነም፣ ልቧን የበረበረ ዜና ጭምር እንጂ ይህ መንጋ በኤርትራ ባህር በምድረ በዳ በአሞራውያን በባሳን ምድር ያደረገውን በዮርዳኖስም የተሠራውን ታምር ሲነግራት አንድ ነገር በልቧ ውስጥ ገብቶ ሕሊናዋን ያቃጠለው ጀመረ። ይህ መንጋ በማን ኃይል ነው የሚንቀሳቀሰው? ለዚህ ሴት የልብ ትርቷ ነበረ። ኢያሪኮን ለማጥፋት እንደማይሳነውም አወቀች። እናም የዚህን ኃይል ማንነት በልቧ ታምሰለስለው ነበረ። እግዚአብሔር ድንቅ ነው የዚችን ሴት ልቦና መረመረ! ሳታዩ ትእዛዙን እንኳን ሳትሰማ እንደ ፈለገችው አየ እናም እግዚአብሔር ኢያሪኮን ከማጥፋት ይገርማል ሦስት ቀን ዘገየ ይህቺ ሴት ረአብ የተሰኘች ጋለሞታ ናት ቤቷ በኢያሪኮ ድንበር ግንቡን ተለጥፎ ይገኛል ሦስት ልጆች አሏት የምትኖረው ግን በሴተኛ አዳሪነት ነው። ቤቷ የኢያሪኮ መኳንንት መዝናኛ በመሆኑ በሌሎች ዘንድ የተፈራ ነው። በውበቷና በአቀራረቧ የማይማረክ አልነበረም። የቤታ አያያዟ የሚያስደስታቸው ሁሉ ከሩቅ አገር ድረስ ፍለጋ ይመጣሉ። የምታደርጋቸው ጌጦች የሩቅ ምስራቅና የአናቶሊያ ፈርጦችና እንቆች ናቸው። ልብሶቿ እንኳን በፋርሶች ጥበብ የተካኑ የሐረር ቀሚሶች ናቸው። ረአብ ከቤቷ ሰገነት ተቀምጣ የምሽት ፀሐይ በቤቷ ላይ ስትፈነጥቅ ከሰማይ የወረደች ልዕልት እንጂ ምድር ያበቀለቻት ስለማት መስላቸው የኢያሪኮ መኳንንትና መሳፍንት በአንድ አፍታ ግቢዋን ይሞልታል። የመጀመሪያ ባሏ የኢያሪኮ ጦሩ መኮንን በመሆኑ ግቢው እጅግ ሰፊና ለመኳንንት ማስተናገጃም ታስቦ የተሰራ ነበረ። ከግቢዋ በስተግራ የባሏ እናት የነበሩት አላረጅም አሉ እያሉ የኢያሪኮ ነዋሪዎች የሚያሟቸው አማቷ ይኖራሉ። እነዝናዛም ቢጤ ናቸው። በምራታቸው ድርጊት ስለሚቀኑ አንድ ቀን በቅን ልቦና ተጫውተው አያውቁም። ረአብ ይህን ነገር ከሰማች ጀምሮ ከቤቷ ሰገነት ተቀምጣ በምሽት ፀሐይ ፍንጣቂ እንደ ኮከብ ማብራቷን ትታ በቤቷ አልፍኝ ውስጥ ማሰብ ጀምራለች። ልጆቿም ከእናታቸው ፊት ላይ ያልተለመደ ነገር በማየታቸው ተደናግጠው ዙሪያዋን ከበዋታል። ቤቷ ከግንቧ አጠገብ ነው። ይህ የኤርትራ ባሕርና የዮርዳኖስ ወንዝ ያልገደበው መንጋ ከመጣ የመጀመሪያ ኢላማ እርሷ ናት። ያ ኃይል አደገኛ ነው። ልጆቿን አስከትላ ወደ ዋናው በር መጣች። ሁለት ሰዎች እያለከለኩ ወደ ግቢ ይሮጣሉ። ኋላ ደግሞ የናቃውያን ጦራቸውን ወድረው ይከተሏቸዋል። አማቷ ደንግጠው በር በሩን ሲያዩ ቆዩና ልክ ሰዎቹ ሲገቡ፣ ውጡ ውጡ፣ ይሄ እኮ የተከበረ ቤት ነው አሉና ደነፉባቸው። ሰዎቹ የሚደርሱበት ጠፋቸው። ኢናቃውያን አዳኞች ደግሞ ከኋላ እየደረሱባቸው ነው። ረአብ እየሮጠች ወረደችና ግቡ ግቡ ግቡ እያለች ወደ ቤቷ አጣደፈቻቸው። ረአብ ሰዎችን እልፍኝ አስገብታ በበሩ ብቅ ስትል አማቷ እየተጣደፉ ከግቢው ወጥተው ወደ ኢናቃውያን አዳኞች አመሩ። ገብተዋል፣ ረአብ ናት ያስገባቻቸው፣ ገብተዋል፣ እነዚያውላችሁ! በጣታቸው ወደ እልፍኙ እየጠቆሙ ሲውረገረጉ አየቻቸው። በፍጥነት ሁለቱን ሰዎች እየመራች ወደ ሰገነቱ አወጣቻቸው። ከላይ ምንጣፍ፣ ከምንጣፉ ላይ ደግሞ የተልባ እግር ከመረችባቸው። ረአብ ወደ እልፍኙ ስትገባ፣ የታሉ እነዚያ ሰላዮች? ጦሩን እየሰነዘረ ጠየቃት። የትኞቹ? ረአብ ፈገግ አለች። አሁን ከቤትሽ የገቡት አማትሽ ነግረውናል። እነርሱ እኮ ወደ ውስጥ አልገቡም። በግቢው አጠር ዘለው ነው የሄዱት። ደግሞ ሰላይ መሆናቸውንም አላወቅኩም። ረአብ ቀኝ እጇን ከኮስታራ አዳኝ ትከሻ ላይ ስታሳርፈው ንዴቱ እየበረደለት መጣ። የእስራኤል ሰላዮች ናቸው፣ እስቲ እንፈልጋቸው። ወደ ሰገነቱ ወጣ። የተረበረበ የተልባ እግር ብቻ ይታያል። ከተልባ እግሩ ላይ ወጥተው አይናቸውን አማተሩት። ከዚያ ወደ ሌሎች ክፍሎች ተዘዋወሩ፣ የሉም። ወደ የት ነው ሄዱት? ኮስታራ አዳኝ ንዴቱ ገነፈለ። ወደ ሸለቆ መሰለኝ። አዳኞቹ እየተምዘገዘው ጎጥተው አጥሩን በመዝለል ወደ ሸለቆ ከሌሎች ጦረኞች ጋር አሮጡ። ፀሐይዋ በምዕራብ መጥለቅ ያዘች። እንደ ድሮ የምታበራ ኮከብ ግን በሰገነቱ ላይ አላገኘችም። በዚያ ምትክ የተረበረበ የተልባ እግር ተከምሮበታል። ጊዜው እየመሸ ሲመጣ ረአብ ሰላዮቹን ከተልባ እግሩ ሥራ ወጣቻቸው። የደስታና የጽናት መንፈስ ከፊታቸው ይነበባል። እየመራች ወደ እልፍኝ ወስዳቸው ምግብ አቀረበች። ረአብ ሰላዮቹ የመጡበትን ምክንያት ሲነግሯት ጥርጣሬዋ እውን ሆኖ ታያት። ለዚያች ለምትወዳት ለኢያሪኮ አዘነችላት። ሰላዮቹም የፊቷን በሐዘን ጥላ መከበብ ሲመለከቱ ለምን ታዝኛለሽ አሏት። እናንተ በዮርዳኖስ ማዶ ያደረጋችሁትን ሁሉ ሰምቼ ልቤ ታወቀብኝ። አምላካችሁ ኃያልና ሁሉም ማድረግ እንደማይሳነው አወቅኩ። እናም ኢያሪኮን ስታጠፉ እባካችሁ ራሩልኝ። እምባዋ ፊቷን አለበሰው። ሰዎቹ ደነገቱ። በኢያሪኮ ከተማ ልበርሩ ተአምር ያልሰራላት እግዚአብሔርን የምታምን ሴት መገኘቷ በእጅጉ አስደነቃቸውነት ያዩ ካሌው ወደ ረአብ እየተመለከተ አይዞሽ፣ እኛ ኢያሪኮን ስናጠፋ እግዚአብሔርን አምነሻልና ለእኛም ታላቅ ውለታን አድርገሻልና አንቺና ቤትሽ ምረት ታገኛላችሁ። ነገር ግን በዚያ ቀን ቤተሰብሽን ሰብስበሽ በቤትሽ ተገኝ። በቤትሽ በርም ቀይ ፈትል አውለብልቢ። ይህን ካደረግሽ ከሞት እናድንሻለን፤ ያለበለዚያ መሐላችን አይሰራም። ሁለቱ ሰላዮች ሲመሽ ረአብ በግንቡ አዘልላ ሸኘቻቸው። ወደ ተራራው ሸሽተው እንዲቆሙ መከረቻቸው። ያ መንጋ ከሰፈሩ ተነሳ፣ ወደ ኢያሪኮም እየተመመ መጣ። ከፊት ለፊት ካህናቱ ታቦተጉን ተሸክመዋል። ከዚያም ሕዝቡ ፀጥ ረጭ ብሎ ያላንዳች ጎሽታ ይከተላል። ጉዞ ወደ ኢያሪኮ። ምንም ድምፅ አይሰማም። እንደ ዘንዶ ብቻ እየተጠማዘዘ ወደ ከተማ እየተቃረበ ነው። ይህ ሁሉ ለኢያሪኮ ነዋሪዎች ምናቸውም አልነበረም። ረአብ በግንቧ ላይ ሆና የአሰራዊት ግንቡን ሲዞር በጸጥታ አየች። ልጆቿን ሰብስባ በሰገነቱ ላይ ተቀምጣለች። ቀዩ ፈትል በግንቡ ላይ ይውለበልባል። አማቷ ግን እምቢ ብለው ከዚያችው ከደሳሳ ጎጇቸው ተቀምጠዋል። ስድስቱ ቀናት በሚያስደንቅ ዝምታ አለፉ። የኢናቃውያን ሰራዊት ገርሟቸዋል። መሳሪያ አልያዘም፣ ጦር አልታጠቀም፣ ድምፅ አያሰማም፣ ግን በዝምታ ግንቡን ይዞራል። ግማሹ እጃቸውን ሊሰጡ አስበዋል ይላል፣ ሌላው ደግሞ ድብቅ ጦር ከኋላ አስከትሏል እያለ ያማል። ልጆቿን በእጆቿ እየጎተተች ወጣች። አሁንም ወደ የዘመዷ ቤት እየተንከለከለች እሻሏትን ወደ ቤቷ ሰደደቻቸው። ያ መንጋ የሩብ ሩብ ግንብ መዞር ብቻ ቀረው። ምንም ማድረግ ስላልቻለች በሩጫ ወደ ቤቷ። ልክ እሷ በሰገነቷ ስትቀመጥና ግንቡ ሲፈራርስ አንድ ሆነ። ያ ዝምተኛው መንጋ ከተማውን ወረረው። ትርምስ ሆነ። ሶልሞን በሩጫ ወደ ቀዩ ፈትል ሮጠና እያጣደፈ ረአብንና ዘመዶቿን እንዲሁም ሦስት ልጆቿን አወጡ። ኢያሪኮ አመድ ዱቄት ሆነች። ረአብ ግን በእግዚአብሔር ሕዝብ መካከል ነበረች። ያ በሩቅ ያመነችው አምላክ አዳናት። የእግዚአብሔር ሰው ለድህነት ይዋጋል ብሎም ያሸንፋል በዚያ ዓለም እንደ እግዚአብሔር ታማኝ የለም። ረአብ አመነች፤ እምነቷንም ሰላዮቹን በመደበቅ በተግባር ገለጸች። ደም እስክታነባ ምስክታነባ ለድህነት ተዋጋች፣ እናም በመጨረሻ አሸነፈች። የእግዚአብሔር ሰው ለድህነት ይዋጋል ብሎም ያሸንፋል።